ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንደምታውቁት እኛ ኢትዮጵያውያን ለማጌጥ እንዲሁም ደግሞ እንደ ረጅም ጊዜ ንብረት ለመያዝ ከምንገለገልባቸው ጌጣጌጦች ውስጥ አንዱና ዋነኛው ወርቅ ነው። ዛሬ ይህንን አስመልክቶ አዲስ አበባ ላይ ያለው የወርቅ ገበያ ምን ይመስላል የሚለውን ለማየት በአንድ የወርቅ መሸጫ ሱቅ ተገኝቻለሁ። እኔ ነሀሚ ነኝ፣ ቻናሉ ኑሮ በሸገር ነው። አብራችን ቆዩ። ሰላም፣ ሰላም። ሳምራዊት ይባላለሁ። ሴል ትሬዲንግ ማኔጀር ነኝ። እንግዲህ ሉና ጎልድ ሳሚት ፊጋ ወደ ፍየል ቤት የሚሄደው መንገድ ላይ እንገኛለን። አሁን የተገኘ ነው። ሉና ወርቅ ቤት ነው ማለት ነው። ትክክል ነሽ ሳምሬት። ዛሬ እንግዲህ የወርቅ ገበያ እንደምታውቂው በየጊዜው ስለሚለዋወጥ ምን ይመስላል አሁን ላይ የሚለውን ለማየት ነው የመጣሁት። መጀመሪያ ግን እስቲ ከቃል ኪዳን እና ከጋብቻ ቀለበቶች ጀምረን ሌሎችም የምትይዟቸውን ወርቆች ታሳይኛለሽ። እሺ። ሉና ጎልድ የተለያየ አይነት ኤንጌጅመንትም ልሙጥም የሚፈልጉትን አይነት ዲዛይን እና ሳይዝ ያላቸው ቀለበቶች አሉን። እዚጋ ብናይ ለምሳሌ አሁን ወደዚህ ላምጣሽና እዚጋ ብናይ እንደምታያቸው ያው ኬት እንደምጀምርልሽ አላውቅም። ልሙጥ ወርቅ እንትኖች ቀለበቶች አሉ። በተለያየ ዲዛይን አለ በሳይዝ አላቸው እንድ ማውጣት ካለብኝ እነዚህ የጋብቻዎቹ የጋብቻ ናቸው። አሁን ለምሳሌ በቤተ ክርስቲያን ለሚጋባ ሰው ኖርማልም፣ ሁሌ ጋብቻ ብለሽ ስታስቢ የምታረቂያቸው አይነት ቀለበቶች ናቸው። እዚህ ጋር ደግሞ ትንሽ ዲዛይን ያላቸው ምርጫቸው ከሆነ ደግሞ እነዚህ እንቀላቅለናል ማለት ነው። እዛ ጋር ደግሞ ብታይ እዚህ ውስጥ ለወንድም ለሴቶችም አሉ አይደለ? እዚህ ጋር ይሄ ጋ ብቻ በቃ ስታስቢ ለሴትም ለወንድም ይሄ የሚገለገሉባቸው ናቸው። ትዳር ሲታሰብ የሚሆነው ነው። ሁሌ ያው ሰርግ ሲታሰብ እነዚህ ነው እንትን የምንለው። ከስንት እስከ ስንት ግራም እነዚህ ሞስት ላይ ሁለት ነጥብ አምስት አይነት ናቸው። ሁለት ነጥብ ሶስት ጀምሮ እንደዛ ናቸው፣ ሲምፕል ናቸው። ስንት ካራትስ ናቸው? ሀያ አንድ ካራት ልሙጥ፣ ሁሌ ለጋብቻ የሚሆኑ ለወንዷም ለሴቷም ማች ማድረግ ቢፈልጉ የሚሆኑ ቀለበቶች ናቸው። አሁን ላይ የወርቅ ዋጋ እንግዲህ አሁን ማለት የምፈልገው ሁሌ ነው የምለው፣ ግን ያው ኮንትሮቨርሻል ነው እና ፍላክቹዌት ያደርጋል። ግን አሁን እኛ ሉና ጎልድ ሲመጡ እነዚህን የኢንጌጅመንት ቀለበቶች 1650 ብር ጀምሮ ማግኘት ይችላሉ፣ ወይም ደግሞ የጋብቻ ቀለበቶች 1650 ማግኘት ይችላሉ። ሁለት ቀለበትም እና ከዛ በላይ የሚገዛ ደግሞ አስተያየት አድርገን ዲስካውንት እንሰጣለን ማለት ነው እና እንደዛ እናደርጋለን። አሁን ደግሞ እስኪ እነዚህ የቃል ኪዳን እና የጋብቻ አንድ ላይ ናቸው መሰለኝ። ድርግ ናቸው የቱርክ ዲዛይን ይባላሉ። እነዚህ በተለምዶ የምንጠራቸው የቱርክ ዲዛይን ነው። አንዱን አውጥቼ ላሳይ። ደግሞ ድርብርብ ናቸው። ብዙ ጊዜ አሁን ላይ ፋሽን ተጋቢዎች በጣም የተለመዱ ናቸው። ድርብርብ ናቸው። ይሄኛው ለጋብቻ ሲሆን፣ ይሄኛው ደግሞ ለኢንጌጅመንት ይጠቀሙበታል። አንድ ላይ ትንሽ እነዚህ ከበድ ይላሉ። ግራማቸው አ ሁለት ቀለበቶች ናቸው እና እነዚህ ደግሞ ሲምፕል በቃ የመጀመሪያ ላይ ኢንጌጅ ለማድረግ ይህንን እንደምታየው አሉ። ኢንጌጅመንት ብቻ ለሚፈልግ ሰው ለምሳሌ አሁን ሳይዙን አያቀም የልጅቷን ሳይዝ ሳይዝ የድሮዋን ቀለበት አምጥቶ ወይም ዝም ብሎ የምትጠቀምበትን አምጥቶ እኛ ጋር ሳይዝ መለኪያ አለን። በሱ ሳይዝ አድርጎ ይሄንን መግዛት ይችላል። ፕራይሳቸው ብዙ ዲፍረንስ የለውም። ከዛ ከነገርኩሽ ጋር ከልሙጦቹ ጋር የለውም። በተለይ ደግሞ አሁን ያው የሰርግ ወቅትም ነበረ ከዚህ በፊት እና እሱን ሰፖርት ለማድረግ እና በደንብ አቬለብል ለማድረግ ዋጋ ማስተያየት እያደረግን እንሰጣቸዋለሁ። ማስተያየት እያደረጋችን ነው። በጣም አሪፍ ነው። ስንት ግራም ናቸው እነዚህ? ይሄኛው ድርብርቡ ቱርክ ቀለበት ያልኩሽ አራት ነጥብ አምስት ናቸው። ድርብርብ ስለሆኑ ሁለት ናቸው ማለት ነው። እነዚ በጣም ትንንሽ ናቸው፣ ሜይ ቢ ሁለት ነጥብ ምናምን ሁን ዲዛይናቸው ይለያያል። አሁን በጣም እና እሱ አሁን ትለያለች እዚህ ጋር መለከት ሲተያይ ይሄ አራት ነጥብ አምስት ምናምን ያ ሁለት ግራም ልዩነት ያ ሁለት ግራም ልዩነት አለው። አንድ ሲንግል ስለሆነች የቱርክ ወርቆች ናቸው። አይ የቱርክ ዲዛይን ነው በተለምዶ የሚባሉት እንጂ ያ ዱባይ ያ ዱባይ ወርቆች ናቸው። በጣም አሪፍ። ዋጋቸው ከዚህ ጋር ተቀራራቢ ነው፣ ከልሙጡ ጋር። አዎ ትክክል። ቅድም ያልኩሽ ለዛ ነው። አሁን የሰርግ ወቅት ስለ ስለነበረ ቅድም እንዳልኩሽም ያው ሁለት እና ለሷም ለሱም ገዝተው ከዛ በኋላ ደግሞ ላይ ሌላም ለመጨመር የሚፈልጉ እንትኖች አሉ። ለእነሱ አስተያየት እናደርጋለን። አደ ሴም ታይም ደሞ ብዙም ዲፍረንስ የላቸው ዲፍረንስ ማለት ነው። እነዚህም የቃል ኪዳን ቀለበቶች ናቸው መሰለኝ። ናቸው ጫምራ ናቸው። ለጋብቻም ለኢንጌጅመንትም ይሆናሉ እነዚህ የፐርሰናል ምርጫዎቼ ናቸው። ብዙ ጊዜ እኔ የምወጣቸው ናቸው። ለምንድነው ግራማቸው ቀነስ ያለ ነው? እዚ ጋ አይተሽ ከሆነ ጣምራ ስለሆነ ግራሙ ቀነስ ይላል። ከዛ በኋላ አብሮት ይመጣል እና አፎርደብልም ናቸው። አንድ ቀለበት አንድ ቀለበት አይጠፋም። ይሄ እንደዛ ድርብርቡ የመጥፋት ነገር ምናምን እንትን ለማለት ይመቻል። ሁሌ ለማድረግ ቀለል ያለ ነው ማለት ነው ሁለት ነጥብ ሶስት ሁለነጥ አንድ ሁለት ነጥብ አንድ በጣም አፎርደብል ናቸው። ግራማቸው አነስ ያለ ነው። ሲታዩ ደግሞ ድርብም ዲዛይን ስላላቸው ያምራሉ። ፈርጡም ደስ ይላል። አሪፍ ናቸው። ቅልል ያለ ነው በጣም። ስለዚህ የጋብቻ እና የቃል ኪዳን ቀለበቶች እነዚህ ነው የምትይዙት ማለት ነው። እዚህ ጋ ደግሞ አይ ቲንክ የዝነጣ ቀለበቶች ይታዩኛል። የጌጥ ቀለበቶች ይባላሉ። በተለያየ ዲዛይን አላቸው እና የአባቶችም አሉ። ብዙዎቹ እዚህ ጋር የምታያቸው ለአባቶች እነዚህ አባቶች ሊያደርጓቸው የሚችሉ ቀለበቶች ናቸው። ለእነሱ ታስቦ ነው። ብዙ ጊዜ እንድረሳቸዋለን እና አንረሳላችሁም አንረሳላችሁም ለማለት ነው። ትክክል ነው። እና ይህንን አዘጋጅተናል። ይሄኛው ደግሞ የጌጥ ቀለበቶች ናቸው። መካከል ጣት ላይ ለሴቶች ከተለያዩ አልባሳት ጋር ቢሆን ለኖርማል ኦኬዥኖችም አይ ቲንክ ደግሞ ለትላልቅ ፕሮግራሞችም ይሆናሉ። ምክንያቱም ግራማቸው ከፍ ከፍ የሚልም አለ። እነዚህ ደግሞ ዚቃ ሲምፕል የሆኑ ቀለበቶችም አለ። እንደ ዲዛይን እንደ ሰቡ ምርጫ ፒክ ማድረግ ይችላሉ። ቀጠን የሚያላለ ከፍ የሚያላለ እና ኤክስትራ 18 ካራት ናቸው። ስለዚህ ያው በእንደዚህ አይነት ቫራይቲ አምጥተናል ማለት ነው ማለት ነው 18 ካራቶች ናቸው 18 ካራቶች ናቸው አዎ ከፍ ያለ ግራም ስለሆነ ትንሽ አፎርደብል እንዲሆን 18 ካራት አርግ ናቸው በጣም አሪፍ እሺ ቀለበቶች እንግዲህ በደንብ አይተናል ሌላስ እስቲ የምናየው ጌጥ ይኖራል በጣም ያው እዚህ ጋር ሴት ታያለሽ ፊት ለፊት የተቀመጠ ሴቶች አሉ የቀለበት የአንገትና የብራስሌት እንዲሁም የጆሮ አለ እዚህ ጋር ማጫወቻዎች አሉ እነዚህ ሴት ናቸው። ያው ለእናቶችም፣ ለእህቶቻችንም በጣም የሚያምር ነው። ግን አንድ መናገር የምፈልገው ነገር ምንድነው፣ ድሮ እናቶቻችን ያው ንብረትን በወርቅ ነው የሚያስቀምጡት። እውነት ነው አይደለም። ስለዚህ እኔ ንብረት ነው ብዬ ነው የማስበው። ብዙ አርቲፊሻልና ለብዙ ጊዜ ከመግዛት ወርቅ ገዝተው ቢያስቀምጡ ሀብት ነው ብዬ አስባለሁ። መሸጥ ቢያስፈልግ ሆነ ሳመንዘር የሚችል ሆነ እና ኢንካሬጅ የሚያደርግ ነገር ነው። ያምራለም ደግሞ ከአልባሳት ጋር የሚሄዱ ናቸው። ለማጌጥም ለማጌጥም የሚጠቀሙባቸው ለዝነጣም ነው ለወጣትም ለትልቅም የሚሆኑ ስለሆኑ እነዚህን ይመስላል ማለት ነው። ሌሎችም አሉ፣ ከአበሻ ቀሚስ ከዛ ጋር እንደምታይም አሉ። ለምሳሌ አሁን ይሄን ባበጣንሽ እነዚህ ግራማቸው ከፍ ያለ የጉባጉብ ናቸው። ለሰርግ ለመልስ ብዙ ጊዜ ታይዋለሽ። አንድ ካራት ይላል። የጆሮ አለው የቀለበት አለው እና ለሰርግ በጣም ነው የሚያምረው። ለጥሎሽም ይሆናል፣ ለሙሽሪትም ይሆናል፣ ለሚመጣው ጠቅላላ ለጋብቻ ለእናቶችም ይሆናል፣ ለንብረትም ይሆናል ማለት ነው እና ያው አበሻና ሀገር ልብስ ስታስቢ እንደዚህ አይነት ጌጦችን ታስቢ በሚገባ እና እንደዛ ነው። እነዚህማ አሉ ለማለት ነው። ስለዚህ የተለያዩ ሴቶች አሏችሁ ለተለያዩ ፕሮግራሞች የሚሆኑ ትክክል ነው። አነስ አነስ ያሉ ትላልቅም፣ እዛም ጋር እያየው ነው። በጣም አሪፍ አሁን ይሄ ስንት ግራም ይሆናል? ይሄንን ልለካልሽ። ዲፔንስ አንዳንዴ አሁን ይሄንን በ ትልቅ ገመድ ሀብል የሚመርጠው አለ። ማጫወቻውን ብቻ ይመርጡና፣ አንዳንዴ ይሄኛውን ካብል ወፈር ያደረኩት ምክንያቱም ሞገስ እንዲሰጥ የሚፈልግ ሰው እንትን ይላል ማለት ነው። ግን ይሄንን አሁን ለኪው እራሷ የአንገቱን ብቻ እንለካለሽ፣ ግራም ነው እና እንደዛ ነው። ሴቶቹ የምን ሀገር ወርቆች ናቸው? ዱባይ ናቸው። እዚህ ጋ ታየዋለሽ። አንድ ካራት ነው። የውጭ ወርቆች ናቸው። ስታዩ ራሱ ያስታውቃል ስታምፕ አለው። እና የዱባይ ወርቅ በጣም ያማምራል። እዚህ ጋር የምታያቸው አሁን ለምሳሌ ይሄ እንትን ይመስላል። ይሄ ተለቅ ያለ ይመስላል ግራሙ አፎርድ እንትን ነው፣ አነስ ያለ ነው ያው ሪሌቲቭሊ ከምታዩ ያንተብልነቱ ትልቅ ነው የሚመስለው፣ እና ስትመዝኙ ግን ብዙም አይመዝንም። ሀያ አንድ ነው ሀያ አንድ ግራም። ይሄንን ስልሽ ሀያ አንድ ግራም ትንሽ ሆኖ አይደለም፣ ትልቅ ነው ካለው አፒራንስ ጋር፣ ሞገሱ ጋር ስታነጻጽሪው ሀያ አንድ ግራም ነው። እዚህ ጋር ደግሞ ሁሌም የሚደረጉ አሁን ላይ በጣም ፋሽን የሆኑ አሁን ላይ በጣም ተወዳጅ ዲዛይን ናቸው ጌጦች ናቸው ሁሌም የሚደረጉ ናቸው እና ሁሌም ደግሞ ሴት ናቸው። የአንገትም የጆሮም የብራስሌትም አላቸው። በጣም ነው የሚያምሩት። ከለር አላቸው እነዚህ እናንተ ጋር አዎ አላቸው። የሚገቡ እቃዎች አሉ በዚህ አይነት፣ ምክንያቱም ቶሎ ቶሎ ነው የሚሄዱት። የሚገርምሽ፣ ምክንያቱም በጣም ተፈላጊነት በቃ ኤቭሪዴ ነው የምታደርጊው። ምንም ነገራት እንትን አትይኝ፣ ከሁሉ አለባበስ ጋር መሄድ ነው እና ወርቅም ስለሆነ ደግሞ ብዙ ቮሊሙ ቶሎ ቶሎ የመሄድ ነገር አለው። ጫልቃሉ፣ በጥቁርም አለ በነጭም አለ። አሁን ደግሞ ይሄኛው በጎደንም አለ፣ በራሱ በጎደን ከለር አለው። ስንት ግራም ይሆናል? አሁን ይሄ ሁሉንም ያንገት ሀብሉ ይሄኛው ከበድ ይላል። ምክንያቱም እነዚህ ጥቅጥቅ ያሉ እነዚህ ሁሉ ወርቆች ስለሆኑ ከበድ ማለት እንትናቸው አላቸው እና 17 ስታያቸው ቀጭን ይመስላል። እነዚህ ፓርት ጌጦቹ ፓርት ከበደ ማለት ነገር አላቸው፣ ግን ያምራል። በጣም ነው የሚያምሩት። እኔ እንዲያውም ስገባ መጀመሪያ ሁለቱ ነበሩ አይኔ የሳቡኝ። በጣም በተለይ በተለይ በወጣት እድሜ ክልል ላይ ያሉ ሰዎች ምርጫቸው ይሄ የሚመርጡት ወርቆች ናቸው። በጣም ነው የሚያምሩ። እዚህ ጋር ደግሞ በጣም ቀጭን የአንገት አቤ ትጠቀኛለች እነዚህ ለልጆችም ይሆናል፣ አንገታቸውን አይጎትትም። ጊፍት ለመስጠት ምናምን ይሆናል፣ ለትልልቅ ሰውም ይሆናል። በጣም በቃ ብዙ ጎላ ያለ ነገር ለሚፈልግና ሁሌ አንገቱ ላይ አንጠልጥሎ ለማለት ሲል ነገር ነው። ግራሙም ትንሽ ስለሚሆን በጣም ትንሽ ትንሽ አፎርደብል ይሆናል። ከቆንጆ ማጫወቻ ጋር አፎርደብል ነው። እኛ ጋር ብዙ ጊዜ የምንሰራው ምን ላይ መሰለች ትልልቅ እቃዎች እንዳሉ ሁሉ አፎርዳብሊቲ ደግሞ የግድ መምጣት አለበት እና ግራማቸው ከፍ ያላለ ሁሉም ሰው ሊገዛቸው የሚችል ምክንያቱም ግራሙ ዝቅ ባለ ቁጥር ፕራይሱም አፎርዳብል የመሆን ነገር አለው። ቅድም እንደነገርኩሽ 1 ግራም 16500 ሲሆን ያው አስር ግራም ደግሞ ሲሆን ብዙ ነው የሚሆነው። ስለዚህ ከዛ አንድ ግራምም ገዝቶ በቃ ወርቅ ለማጌጥም ለሀብትም እንዲሆን ያ ላይ ኮንሰንትሬት፣ ትናንሽ ግራም ካላቸው ወርቆች ጀምሮ ትላልቅ ግራም ያላቸው ወርቆችም ይዛላችሁ ማለት ነው እና እነዚህን ይመሳሰላሉ። ሲምፕል የሆኑ ብዙ አሉ፣ እዛ ጋር የምትመለከቻቸው ያው ብዙ አማራጮች አሉ። የአንገት ሀብሎች የተለያየ ዲዛይን ያላቸው የተለያየ ግራም ያላቸው ቲዛ አላቸው። ትክክል ነው። የተለያየ አይነት ዲዛይን አለ። ማጫወቻዎችም እዚህ ጋር አሉ። በእነሱ ማጫወቻ አድርገን እየመረጡ እየመረጠ መረት ይችላሉ። እዚህ ጋር ደግሞ ጆሮ ጌጦች ይታዩኛል። እስኪ እነሱን ደግሞ እናያቸው። እነዚህ ጆሮ ጌጦች የትኛውን ላሳየሽ እንግዲህ የተለያዩ አይነት ጆሮ ጌጦች አሉ። ለእናቶችም ይሆን አለ፣ ለወጣቶች አለ፣ ለኤቭሪዴይ ለሴቶቻቸውካል የሆኑ አሉ። እነዚህ አነሳ አነስ ያሉ ናቸው። እነዚህ እናቶች በጣም ይመርጧቸዋል። ከፍ ከፍ ያሉትን ይመርጧቸዋል ሻቸው። ስለዚህ አሁን በጣም የሚያማምሩ ናቸው። ከአልባሳት ጋርም ለእናቶች ከበድ ያለ ነገር ይሰጣቸዋል። እነዚህም ደግሞ ሁሉም ሰው ሊያደርጋቸው የሚችለው ነው፣ አይከብድም ወርቅም ስለሆኑ ደግሞ ግራማቸው ቀንስ ያለ ነው። ያማምራሉ። ከስንት ግራም ጀምሮ አለ የጆሮ ጌጥ? አንድ ግራም ከአንድ ግራም ጀምሮ አንድ ነጥብ ምናምን ይይዛሉ። ይሄንን ብለካለሽ፣ በጣም ትንሽ ነች ጃ። ሁን ሁለቱንም ጆሮ ጌጥ ምናምን አይዘው አንድ ነጥብ አምስት፣ በጣም ነው የምታምረው፣ ሁሌ በጆሮሽ ባዶ። እነዚህ ደግሞ አሉ። ተንጠልጣይ ያላቸው ብዙ ጊዜ ልጆች ናቸው የሚያደርጓቸው። እነዚህ የመውጋት ነገር አላቸው። እነዚህ ደግሞ ያው ድሮ ሃይስኩል ላይፍ ስናይ የትምህርት ቤት ላይፋችን ይሄ ሁሉም ሰው ያለው ነው። በተለይ ደግሞ ይሄ ለልጆች በጣም ተመራጭ ነው። ቢተኙበትም ከተበሱ በኋላ ሴፍ ነው ምንም ነገር ስለሌለው የመውጋትም ለውም እና እነዚህ እነዚህን የመሳሰሉ ወርቅ ጆሮ ጌጦችም አሏቸው። ብራስሌቶችም አሉ። እዚጋ ቀለል ያሉ ብራስሌቶች አሉ አሉ በተለያየ አይነት ዲዛይን በጣም ቀጫጭን ለክርስትናም፣ ሊሆን የሚችል ለወጣቶችም ኤቭሪዴይ ካዥዋሊ እንደዚህ ለሁሉ ጊዜ የሚሆኑ አሉ። ብቻ ግን ለተለያየ ምርጫ ይሆናል። በጣም አሪፍ ነው። እሺ ሳምሪ እናንተ እንግዲህ ብዙ ጊዜ የ21 ካራት ወርቆችን ነው የምትይዙት እንዲሁም ደግሞ ከአንድ ግራም ጀምሮ እናንተ ጋር ማግኘት ይቻላል በተለያየ ግራም ከ16500 ብር ጀምሮ ቅድም ብለሽኛል እዛ ጋር ደግሞ ዱቤ አለ የሚል ነገር አይቻለው እና እንዴት ነው በዱቤ ወርቅ መውሰድ ይቻላል ነው ወይስ ስ ያለውን ነገር አስረጅ ኦኬ አዎ ትክክል ነው እዛ ጋር ዱቤ አለ የሚል ሳይን አለ ዱቤ ያለ የሚል ሳይን ደግሞ ከዳሽን ባንክ ጋር ባደረግነው ተባብረን ማለት ነው ፕሮግራም አለ ዱቤ ያለ የሚል እና ከነሱ ጋር በመተባበር ያው የራሳቸው ሪኳየርመንት አለ ዳሽን ባንክ። እነሱን አሟልተው ሲመጡ እኛ ጋር ዱቤ ማግኘት ይችላሉ ማለት ነው። ሁሌም ነው ዱቤ ያለው እኛ ጋር። ስለዚህ በዱቤ ነገ ነው ሳይሆን ዛሬውኑ ዱቤውን መውሰድ ይችላሉ። ከዳሽን ባንክ ጋር ያው ፕሮግራሙን እሱን ሊድ እናደርጋቸዋለን። ስለዚህ ይሄ ደግሞ ለደንበኞች አጋጣሚ እጃቸው ላይ ባይኖር ትክክል ለመክፈል ቀለል አጋጣሚ ፕሮግራም መጥቶበት ብዙ ወጪ ወጥቶበት የሚመጣ ሰው አለ። ያው የሰርግ ወጪ እንደምታውቂው ነው። ያው እሱን ፋሲሊቴት ለማድረግ ለደንበኞቻችን ስንል እንግዲህ ከዳሽን ባንክ ካለ ፕሮግራም ጋር በመጣመር ዱቤ ያለ የሚለውን ይዘን መጥተናል። መውሰድ ይችላሉ። በጣም አሪፍ። ለደንበኞቻችሁ ምን አይነት ጋራንቲ ትሰጣላችሁ? እኛ በመጀመሪያ ደረጃ ጋራንቲ ሲባል ምንድን ነው? ህጋዊ ድርጅት መሆናችን ነው። ሴል ትሬዲንግ ፒ ኤል ሲ ህጋዊ ድርጅት ነው። ንግድ ፍቃድ አውጥተን የምንሰራ ሰዎች ነን። አንደኛ ሬጅስተርድ ነን ማለት ነው። ሁለተኛ ነገር ደግሞ ንታፖፍታት ሪሲት አለን። ሁሌ ሲገዙ ሪሲት ተገዙበት፣ ትክክል እንሱ እናደርጋለን። ሶስተኛ ነገር ደግሞ እኛ ከዛም አልፈን ጋራንቲ ሰርቲፊኬት እዚጋ እንደምታየው ሴል ትሬዲንግ የሚል የጋራንቲ ሰርትፍኬት ከ አግሪመንት ጋር አድርገን የድርጅታችን ይኸው ሴል ትሬዲንግ ያለ ማህተባችን አለ እሱን አድርገን እንሰጣቸዋለን ማለት ነው። ቴስት ማድረግ ምንም ሀሳብ አያገባቸውም። አት ሴም ታይም ደግሞ ቴስት ማድረግ የሚፈልጉ ከሆነ ኬሚካሎች አሉ። ያው ጊዜ ሲኖር ወደፊት ደግሞ አሳይሻለሁ እንዴት እንደሚፈተሽ ፊት ለፊታችሁ አድርገን ወርቅ ጥንቃቄ የሚያስፈልገው ነገር ነው። ያው እንዳልኩሽ ንብረትም ስለሆነ ብዙ ኢንቨስትመንትም ስለሚጠይቅ እሱም እንረዳለን በደንብ እና ብዙ ሰውም ደግሞ ወርቅ ሲገዛ ከህጋዊ ድርጅት እና ቆንጆ እንደዚህ ጋራንቲን ተስተካክሎለት ከሚሆን ድርጅት ሲሆን ሞር ሴኪር ያደርገዋል ማለት ነው። ማህታ ምናምን ስላለ በጣም አሪፍ ነው። ሳሚ ዲስካውንት የምታደርጉበት አጋጣሚዎች ይኖራሉ? አሉ አሁን ለምሳሌ ከ10 ግራም በላይ የሚገዛ ሰው የተመረጡ እቃዎች አሉ፣ ለምሳሌ ማለት ነው። እና እሱ ላይ ዲስካውንት አድርገን እንትን ብላችኋለን። ባለፈው ቅድምም እንዳልኩሽ ልሙጥ ቀለበቶች ለምሳሌ ሁለት ጥንዶች መተው ሲወስዱ ጋብቻቸውንም እንደው ለማገዝ ሰፖርት ለማድረግ አንደኛውን ራሳችን ትንሽ አስተያየት አድርገን እንሰጣቸዋለን። በጣም አሪፍ ነው። በዋነኝነት እንግዲህ ዛሬ ወርቆችን እናያየ ነው። ነገር ግን እንደማየው ከሆነ ሱቃች ውስጥ ብሮችም ትይዛላችሁ እና ስለሱ ትንሽ ንገሪኝ። ወርቅም ወርቅና ብር ያው ተመሳሳይ ናቸው። ወርቅ ከፍ ያለ ኢንቨስትመንት ይፈልጋል። ብር ደግሞ ያው ዘመን ተሻጋሪ ሁሌ የምንጠቀምበት ነው ከአልባሳት ጋር ሄድ ነው አት ሴም ታይም ደግሞ ፕሮግራምሽ ካልሆነ ወርቅ ብርም የሚለቅ አይደለም። ሁሉ የምታስቀምጭ የምታጌጭበት ነገር ነው። ስለዚህ በተለያየ አይነት ዲዛይን ለወንዶች፣ ለሴቶች ከአልባሳት ጋር የሚሄዱ የአፍራዊ ገባ መስቀልሳ ጋር እንደምታየው ቀለበቶች፣ ለኒካ የሚሆኑ ቀለበቶችም አሉን፣ ኢንጌጅመንቶችም አሉን እና በተለያየ አይነት አቅርበናል። ምክንያቱም ያው ወርቅ ብቻ ሳይሆን ብርም የራሱ የሆነ ቫሌው እና የራሱ የሆነ ደግሞ ፕሪፈር የሚያደርገው ሰው ስላለ ሁለቱንም እናንተ ለደንበኞቻችሁ ይዛችሁ ቀረናል። በጣም ስለዚህ፣ በመጨረሻም እንግዲህ ተመልካቾቻችን መጥተው መግዛት ቢፈልጉ አድራሻችሁ የት ነው የሚያገኟችሁ? እኛ እንግዲህ ሉና ወርቅና ብር እንባላለን። የምንገኘው ሰሚት ፊጋ ዝቅ ብሎ ወደ ፍየል ቤት የሚሄደው መንገድ ላይ ነው። ያው ማስታወቂያውንም ታይዋለች። ዘጋ ሌላ ሬስቶራንት ፊት ለፊት ማለት ነው። ቴሌግራም ቻናል አለን፣ ቲክቶክ አለን፣ ኢንስታግራም አለን፣ ፌስቡክ አለን። ኤኒ ታይም መረጃ መጠየቅ ሲፈልጉ ወደ ቴሌግራም ቻናላችን ገብተው መረጃ መጠየቅ ይችላሉ። ስልካችንም አለ፣ በ0972777770 ሉና ወርቅ ብለው ኤኒ መረጃ ማግኘት ይችላሉ። አሲስት እናደርጋለን። ከሀገር ውጭ የሆነው ለስለ ወርቅ መጠየቅ የሚፈልጉ እናስተናግዳል። በጣም አሪፍ ነው። ሳሚ፣ ለነበረን ቆይታችን አመሰግናለሁ። አመሰግናለሁ። ተመልካቾቼ በሉና ጎልድ የነበረኝ ቆይታ ይህንን ይመስል ነበረ። የጋብቻ እንዲሁም ደግሞ የተለያዩ የወርቅ ጌጣ ጌጦችን ለምትፈልጉ ተመልካቾቼ በቂ መረጃ ናዱሽላችኋለሁ ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።